ተማሪዎች እንዴት ናችሁ እየሩስ ነው ከግሎብዶክ አካዳሚ በዛሬ ሴሽናችን ደግሞ ሌላ ሰብቶፒካችንን ዘ ሮል ኦፍ ሃውስሆልድስ ኢን ዘ ኢኮኖሚ የሚለውን እንመለከታለን እንግዲህ ዲሲዥን ሜኪንግ ዩኒቶች ሶስት ናቸው ብለናል ሃውስሆልድ ቢዝነስ ፈርም እና ገቨርንመንት ሃውስሆልዶች ምንዴት ነው ኢኮኖሚው ላይ ኮንትሪቢዩት የሚያደርጉት የሚለውን እስኪ እንመልከት ሃውስሆልዶች በኢኮኖሚው ምን ምን አይነት አበርክቶ አላቸው ስንል በመጀመሪያ ዘ ኦነርስ ኦፍ ፋክተርስ ኦፍ ፕሮዳክሽን ኦውነርስ ኦፍ ዘ ፋክተርስ ኦፍ ፕሮዳክሽን የምንላቸው ምንድን ናቸው? አንድ ነገር ለማምረት የሚያስፈልጉን ግብአቶች ናቸው። ስለዚህ እነዚህ ግብአቶች ባለቤትነታቸው የሃውስሆልዶች ነው ማለት ነው። ስለዚህ ማን ማን ናቸው እነዚህ ፋክተርስ ኦፍ ፕሮዳክሽን የምንላቸው ወይም ደግሞ ለማምረት የሚያስፈልጉን ግብአቶች ምንድን ናቸው የሚለውን ስንመለከት ላንድ ወይም መሬት፣ ሌበር ወይም የሰው ሀይል፣ ካፒታል እና ደግሞ አንትረፕረነርሺፕ የስራ ፈጣሪነት፣ ከዚህ እነዚህ አይነት ነገሮች አንድ ነገር ለማምረት የሚያስፈልጉን ፊዚካሊ የሚሆኑ አይምሯዊ የሚሆኑ ፋክተሮች ናቸው። ስለዚህ እነዚህ ሁሉ ነገሮች ባለቤትነታቸው የሀውስ ሆልዱ ነው ማለት ነው። ላንድ ከሆነ የሚያከራዩት ወይም የሚሸጡት ሀውስ ሆልዶች ናቸው። ሌበር የሰው ሀይል የሚቀጠረው ከሰዎች ነው አይደለ? ቤተሰብ ውስጥ ያሉ ሰዎች ናቸው የሚቀጠሩት አንድ ቤት ውስጥ ያሉ ሰዎች ወይም አንድ ሰው ሊሆናል የሚቀጠረው ወይም ደግሞ የሰው ሀይሉን የአእምሮ ሀይሉን የሚያበረክተው ካፒታልም፣ አንትረፕረነርሺፕ ስራ ፈጣሪነት ካፒታል አበርክቶ የሚመጣው ከሃውስሆልዶች ነው ማለት ነው። ስለዚህ እነዚህን ፋክተር ሰርቪሶች ለአምራቾች ለፕሮዲሰሮች ይሰጡና ምን ይቀበላሉ? ገቢ ይቀበላሉ ማለት ነው። በምን አይነት መልኩ? በሬንት፣ በዌጅ፣ በኢንተረስትና በፕሮፊት እንግዲህ ሬንት መሬትን አከራይተው ሊሆን ይችላል ይቀበላሉ፣ የኪራይ ክፍያ ማለት ነው። ዌጅስ ክፍያ ለሌበራቸው ለሰሩት ስራ የሰው ኃይላቸውን ላዋሉበት የሚከፈላቸው ክፍያ ነው። ለካፒታላቸው ደግሞ ኢንተረስት ወይም ወለድን ይቀበላሉ። ለአንትረፕረንርሺፓቸው ወይም ለስራ ፈጣሪነታቸው ደግሞ ትርፍን ያገኛሉ ማለት ነው። በዚህ መልኩ ገቢዎቻቸውን ያገኛሉ ማለት ነው። ታዲያ እነዚህ ያገኙትን ገቢ ደግሞ እንዴት ይጠቀማሉ? ሃውስሆልዶች የሚለውን ስንመለከት እነዚህን ነገሮች ፋክተር ኦፍ ፕሮዳክሽኖቹን በመስጠት ያገኟቸውን ገቢዎች እነ ሬንትን፣ እነ ዌጅን፣ እነ ፕሮፊትን፣ እነ ኢንተረስትን ተጠቅመው ምርትና አገልግሎቶችን ከፕሮዲውሰሮች ወይም ከአምራቾች ይገዛሉ ማለት ነው ለራስ ጥቅም ለጥቅማቸው ለማዋል ለነዚሁ ፋክተር ኦፍ ፕሮዳክሽኖችን ለሰጧቸው አምራቾች ምርትና አገልግሎቶችን ለመግዛት ብሩን ይጠቀሙበታል ማለት ነው። ሁሉንም ግን አይደለም። አንዳንዱን ደግሞ የሴቭ የሚያደርጉም አሉ፣ ወይም ደግሞ ይቆጥባሉ። ሙሉ ለሙሉ ገቢያቸውን ያውላሉ ማለት አይደለም። ሴቪንግም እንዳለ እንዳትረሱ፣ ወይም ቁጠባም እንዳለ እንዳትረሱ። ከዛ ውጭ ደግሞ ሌላ ምን አለ? ለገቨርንመንት፣ ለመንግስት ደግሞ ታክስ ወይም ግብርን፣ የኢንካም ታክስ ከገቢያቸው የሚገኝ ታክስ ይከፍላሉ። ደሞዝ ከሆነ ከደሞዝ ላይ የሚቆረጥ ክፍያ አለ። ትርፍ ከሆነ ከትርፍ ላይ የሚወሰድ ታክስ አለ። ከኪራይም የሚሰበሰብ ታክስ አለ። የተለያዩ አይነት ታክሶች አሉ። ከኢንተረስት ላይ ከወለድ ላይ የሚሰበሰብ ታክስ አለ። ስለዚህ በዚህ መልኩ ደግሞ ለገቨርንመንት ገቢን ይሰጣሉ ማለት ነው። ስለዚህ ሳይክል ያ ሀውስሆልዱ ለአምራቹ ፋክተር ኦፍ ፕሮዳክሽንን ይሰጣል። አምራቹ ደግሞ አምርቶ ለሀውስሆልዶቹ ይሸጣል ማለት ነው። ሀውስሆልዶቹ ከ ካገኙት ገቢ ደግሞ ታክስ ለምን ይከፍላል? ለገቨርንመንት ይከፍላል ማለት ነው። ስለዚህ ተመጋጋቢ ናቸው የሚለው እንመለከታለን። እንግዲህ የዛሬ ሴሽን ይህን ይመስል ነበር። ሀውስሆልዶች እንዴት ነው ለኢኮኖሚ ኮንትሪቢዩት የሚያደርጉት የሚለውን ተመለከትን። ፋክተሮ ፕሮዳክሽኖችን ለአምራቾች ይሰጣሉ፣ ገቢ ይቀበላሉ፣ ገቢያቸውን ደግሞ ምርትና አገልግሎቶችን ለመግዛት ይጠቀማሉ። በዚህ መልኩ ኢኮኖሚ ውስጥ ይንቀሳቀሳሉ ብለን አየን። በቀጣይ ሴሽን እስከምንገናኝ ድረስ ባይ።